ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁኝ። አማርኛ ፊደሎች ተመሳሳይ ሞግሸ ፊደሎችን በእነሱ ቃል እየመሰረቱና ፊደሎችን ቅርጻቸው ምን ይመስላሉ፣ በጽሁፍ ይለያሉ፣ በድምፅ ደግን ተመሳሳይ የሆኑ ፊደሎችን ነው ማሳያችሁ ማለት ነው። እናንተ ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ እየተከታተላችሁ የፊደሎችን ቅርጽ ቅጥላታቸውንም ልዩነታቸው ምንድን ነው የሚለውን በስነ ስርዓት በደንብ አድርጌ ከመጀመሪያው ጀምሬ አሳያችኋለሁ ማለት ነው። እናንተ ቪዲዮውን ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ፣ ለጓደኞቻችሁ ሼር እያደረጋችሁ ተከታተሉ። ለእኔ ስለሚጠቅሜ ማለት ነው። እናንተ ቪዲዮውን ይህንን በደንብ ካያችሁ ሞግሽ ፊደል ወይም ደግሞ በድምጽ ተመሳሳይ በጽሁፍ ደግሞ የሚለያዩ የሚለያዩ ፊደሎችን እናንተ ከዚጋ በደንብ ታውቃላችሁ ማለት ነው። ተከታታይ ሞግሽ ፊደሎችን እሰራላችኋለሁ። ዛሬ በሃ ፊደል ነው የመጣሁት። እናንተ ከመጀመሪያው ጀምራችሁ ተከታተሉ። መልካም ቆይታ የሆነላችሁ ቀጥታ ወደ ቪዲዮ ገባለሁ። እሺ፣ ተመልሻለሁኝ። ዛሬ ላችሁ የመጣሁት በሃ ፊደል ነው። ሃ ፊደሎች በድምፅ ተመሳሳይ፣ በጽሁፍ ደግሞ ቅርጻቸው የተለያዩ ናቸው ማለት ነው። ድምጻቸው ተመሳሳይ ሆኖ ግን በጽሁፍ ስጽፏቸው የሚለያዩ ፊደሎችን አሳያቸዋሉ ማለት ነው ሀ ፊደሎች ናቸው እነዚህን አብረን እንቆጥራለን እሺ የመጀመሪያው ሀ ፊደል ናት የአማርኛ ፊደል መጀመሪያዋ ሀ ፊደል ናት ሀ ፊደል ሞግሸ ፊደል ይበዛባታል ብዙ ናቸው ሞግሸ ተመሳሳዮች ማለት ነው በድምጽ ስለዚህ የመጀመሪያው ሀ ፊደል ሀ ሁ ሂ ሀ ሄ ህ ሆ ትላለች ማለት ነው። ድምጿ ይሄን ትመስላለች። ወደዚህም ልቁጠርላችሁ ሆ ህ ሄ ሀ ሂ ሁ ሀ ትላለች ማለት ነው። ይው እቺ ሀ ፊደል ምንም እግር የሌላት ወደ ላይ ወደ ላይ ዙሪያ የተጻፈች ናት። ሀ ፊደል ወደ ላይ ዙሪያ የተጻፈች ናት ማለት ነው፣ የመጀመሪያዋ ሀ ፊደል እሺ። ቀጥላ ያለችዋ ደግሞ ሀመርኳ ፊደል ትባላለች። ሀ ፊደል ሁና ግን ሀመርኳ ትባላለች በስም እችኛዋ ሀሌታ ነው የምትባለው። ይች ደግሞ ሐመር ውሃ ትባላለች። ግን አሁን ድምፃቸው ሁሎችም ስጠራቸው ሀሀ እያልኩ ነው አይደል? ምጠራ በድምፅ ተመሳሳይ ናቸው። ሀሀ ነው የሚባሉት። ስለዚህ እች አሁን ሀ ነው የምትባለው ሐመር ውሃ ሀ ሁ ሂ ሀ ሄ ህ ሆ ትላለች ማለት ነው። ሆ ህ ሄ ሀ ሂ ሁ ሀ በተለይ ጀማሪ ፊደል የምትቆጥሩ ተማሪዎች ግራም ያጋቧችሁ በድምፅ ተመሳሳይ የሆኑ በጽሁፍ ደግሞ ግራም ያጋቧችሁን ከዚያ ጋር መለየት ትችላላችሁ ማለት ነው ሀ ፊደልም ብቻ አይደለም ሌላ ሰ ፊደል አ ጸ የሚሉ ፊደሎች አሉ እነሱም እሰራላችኋለሁ ማለት ነው እነዚህ ሞግሸ ፊደሎችን በደንብ ካያችሁ በተለይ ጀማሪ ፊደል መቁጠር ላይ ያላችሁ ተማሪዎች እየቀለላችሁ ይሄዳል ማለት ነው ስለዚህ እችኛዋ አሁን ሀ መርኳ ፊደል ትባላለች የመጀመሪያዋ ሀሌት ሀ ሁሎችም ሀ ሀ ይባላሉ እች የመጀመሪያ ወደ ላይ ዙሪያ የተጻፈች ናት። ሁለተኛ ሐመር ኋ ፊደል ደግሞ ሶስት ጣት ያላት ናት። ወደ ታች ሶስት ጣት ያላት ፊደል ቅርጿ በሶስት ጣት ሁና የተጻፈች ናት ማለት ነው። በሶስት ጣት ሁና የተጻፈች ናት። ይችን ትመስላለች ማለት ነው። ሃ ሐመር ኋ ፊደል ቀጥላ ደግሞ ይችኛዋ ሃ ናት። እችም እቺም ሃ ናት። ብዙ አኑ ሃ ትባላለች። ብዙ አኑ ሃ ትባላለች። ታዲያ አሁን ቅርጻቸው ሁሎችም የተለያዩ ናቸው። እች ወደ ላይ ዙሪያ የተጻፈች ናት እች ደግሞ ወደታች ዙሪያ ሶስት ጣት ያላት ናት እች ደግሞ ሀ ትባላለች የዚች አጻጻፍ ደግሞ የተለየ ነው ማነው ነው ስለዚህ ድምጿ ማነው የምትለው ሀ ነው የምትለው ሀ ሁ ሂ ሃ ሄ ህ ሆ ትላለች ማለት ነው ሆ ህ ሄ ሃ ሂ ሁ ሀ ትላለች ማለት ነው ስለዚህ ይችም ሀኖም ትባል በእንትን በአጠራር እንዲት ተብለው ይታወቃሉ። ይች ሃሌታሃ ይቺ ደግሞ ሐመርኋሃ ይች ብዙአን ውሃ ተብለው በአጠራር ይታወቃሉ ማለት ነው። ታዲያ በጽሁፍ ስጽፏቸው የመጀመሪያ ወደ ላይ ዙራችሁ ትጽፋላችሁ። እችን ሶስት ጣት አድጋችሁ ትጽፋላችሁ። እችን ደግሞ ልክ እንደ ነፊደል ጽፋችሁ ፊት ለፊት ዋጋ ቅጥላት ማድረግ ነው። በጽሁፍ ስጽፏቸው የተለያዩ ናቸው። በድምጽ ግን እነዚህ ፊደሎች ሁሎችም ሀ ነው የሚባሉ ማለት ነው። ስለዚህ እንዳል በእነዚህ ፊደሎች እየተጠቀሙ በፊደሎች በፊደሎቹ ተራ በመጀመሪያው ፊደል፣ በሁለተኛው፣ በሶስተኛው፣ አራተኛው፣ አምስተኛ፣ ስድስተኛ፣ ሰባተኛ በእነዚህ ፊደሎች ወደታች ቃል መሰርቻለሁ ማለት ነው። የአማርኛ ፊደል ከአንድ እስከ ሰባት ነው። ሙሉ ቤተሰቡ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ሰባት ቤተሰብ አለው በሰባቱ ቤተሰቦች ሁላ መጀመሪያ መጀመሪያ እያስገባሁት ማለት ነው ድምፃቸውን ቃል መስርቻለሁ ቃሉን ደግሞ አብረን እናነባለን ማለት ነው አብረን እናነባለን ስለዚህ ከመጀመሪያው ጀምሬ አነብላችኋለሁ ከመጀመሪያው ጀምሬ አነብላችኋለሁ መጀመሪያ ምን ይላን ሀ ገ ሀገር ሀ ፊደል ናት አደልች ሀገር ይላል ቀጥሎ ሲ ይህም ሀገር ሀገር ይህም ሀገር ምክንያቱም ሀ ፊደል ናት መጀመሪያ ያለች ቀጥሎ መጨረሻ ውስጥ ይህም ሀገር ሶስቱ መዝጊያ የተጻፈው ምን ይላል ሀገር ሀገር ሀገር ይላን ማለት ነው ሀገር ሀገር ይላን ማለት ነው እሺ ቀጥሎ ደግሞ በሁለተኛው በሁለተኛው ደግሞ ሁ ለ ሁለት ሁለት ይላል ማለት ነው። ቀጥሎስ ቀጥሎ ደግሞ አሁንም ሁለት በዚች ፊደል ተራ በዚችን ፊደል በመጠቀም አሁንም ሁለት አልሁኝ። ቀጥሎ ደግሞ አሁንም ሁለት ሁለት ይችን ፊደል በመጠቀም ችኛዋን ፊደል ብዙን ውሃን ተጠቅሚ አሁንም ሁለት። እዚጋ ታዲያ ሁለት ይህም ሁለት ይህም ሁለት አሁን እናንተ የመጀመሪያውን አሁን ሁለት የሚለውን አንብባችሁ በዚህኛው ሁለት ብዬ ተጽፍላችሁ ግራ ልትገቡ ትችላላችሁ። ምክንያቱም አዲስ ወይም ሌላ ፊደል ስለሚመስላችሁ ማለት ነው። ግን እዚህ ጋር ያሉ ሁሎችም የመጀመሪያዎቹ ሁሁ ተብለው የሚጠሩ ናቸው። ታዲያ ልዩነታቸው ምንድነው? ከተባለ በጽሑፍ ይለያሉ፣ በድምፅ ተመሳሳይ ናቸው ማለት ነው። እሺ በሶስተኛው ተራ ስንሄድ ደግሞ ሂሳብ ሂሳብ ይላል ሂሳብ ሂ ፊደል ሳ እዚያ ብ በዚች ሀ ፊደል አይደል በዚችኛው ሀ ፊደል ሂሳብ አልሁ ማለት ነው። ቀጥ ደግሞ አሁንም ሂሳብ ሂሳብ በየትኛው ተጠቅሜ እችኛውን ሀመርኳን ፊደል መጀመሪያ አልኩና ሂሳብ መጨረሻ ሳሁንም ሂሳብ እችኛዋን ፊደል ተጠቀሙን አሁንም ሂሳብ አልሁኝ ሂሳብ እዚህ የተጻፈ ሁሉም ሂሳብ ሂሳብ ሶስት ሁላ ሂሳብ ሂሳብ ይላል ማለት ነው። ሂሳብ ሂሳብ ይላል። እሺ በአራተኛው ደግሞ እጅ እነዚህ አራተኞችና የመጀመሪያው ድምፆቹ የሃ ፊደል ተመሳሳይ ናቸው። የመጀመሪያው ድምፅና የአራተኛው ድምፅ ተመሳሳይ ነው። ስለዚህ ሀ ነው የሚለው ማለት ነው። ሀ ሳ ብ ሀሳብ ይላል ፊደል ተጠቅሚ መጀመሪያ፣ ቀጥሎ ደግሞ ቀጥሎም ሀ ሳ ብ እች ሰ ፊደልና እች ሰ ፊደልም ተመሳሳይ ናቸው። እች አራተኛው እችም አራተኛ ናቸው። ስለዚህ ብ እነዚህ ሰ ፊደሎችን በሌላ ቪዲዮ ሰራላችኋለሁ። እነዚህንም ሞግሻዎችን ቃለ የመሰሩ ሰራላችኋለሁ ማለት ነው። ስለዚህ በመጀመሪያው ሀሳብ፣ በሁለተኛው ፊደልም ሀሳብ፣ በሶስተኛውም ሀሳብ ብችን ተጠቅሜ ሀሳብ አሉ ማለት ነው። ታዲያ ዝ የተጻፉትኝ ሀሳብ፣ አሁንም ሀሳብ፣ አሁንም ሀሳብ ይላን ማለት ነው። እሺ በሶስተኛው ደግሞ ሄ እችን ሄን ተጠቅሜ ሄደ ሄደ አልኩ። ቀጥሎ ደግሞ አሁንም ሄደ ሀመርኳን ተጠቅሜ መጨረሻውም ሄደ ችኛዋን ተጠቅሜ ሶስት ሁላ ሄደ፣ ሄደ፣ ሄደ ይላን ማለት ነው። አሁን አምስተኛው ፊደል ሄደ፣ ሄደ፣ ሄ ሚል ድምፅ ነው ያለው። ታዲያ ድምፁ ነዚ ጋ አሁን በደንብ ታዳምጡታላችሁም ትይዙታላችሁ። እንዲህ ከሆነ የአምስተኛው ድምፅ ሄ ሚል ድምፅ ነው ያለው። ሄደ፣ ሄደ ብለን መሰረት ነው ማለት ነው። በስድስተኛው ደግሞ ህ በዚች ህ የምትል ድምጽ ነው ያላት። ሀ ሁ ሂ ሀ ሄ ህ ስለዚህ ህጻን የፀፊደል አራተኛ ናት። ጸ ፊደሎችን ሞግሾ ናቸው። ይህንም እሰራላችኋለሁ። ህጻን ህጻን ህጻን። እሺ በመጀመሪያዋ ፊደል ህጻን እየመሰሩት ቀጥዬም አሁንም ህጻን ህጻን አሁንም ህጻን መጨረሻም ሕፃን ብዙሃን ውሃ እችን ተጠቅመን አሁንም ሕፃን ሶስቱም ሕፃን ሕፃን ሕፃን ይላል ማለት ነው። እሺ በመጨረሻው ደግሞ ሆ ሚል ድምጽ ነው ያለው ሆ ሆ በሚለው ደግሞ ምን ብለን የመሰረት ነው? ሆቴል ሆቴል ብችን ተጠቅመን እችኛዋን ተጠቅመን ደግሞ አሁንም ሆቴል ሆቴል ሆቴል የመጨረሻዋን ብዙ አን ውሃን ተጠቅመንም አሁንም ሆቴል። ታዲያ እዚህ ጋ አሁንም ሆቴል ሆቴል ሆቴል የሚል ቃል መሰረት ነው ማለት ነው መሰረት ነው ሆቴል ሆቴል የሚል ቃል መሰረት ነው ማለት ነው። ስለዚህ በዚች ተራ በዚች ተራ በዚች ፊደል ተራ ሃ ሃ ሃ ሃ ያልን ሀገር ሀገር ሀገር ብለን መሰረት ነው በሀ ፊደል ተራ በሁ ተራስ፣ በሁ ተራ በሁ ተራ ደግሞ በሁ ተራ ደግሞ ሁ ሁ ሁ ሁለት ሁለት ሁለት ብለን መሰረት ነው ማለት ነው። እሺ በሂ ተራስ፣ በሂ ተራ በሂ ተራ ደግሞ በሂ ተራ ደግሞ ሂ ሂ ሂ አለና ሂሳብ ሂሳብ ሂሳብ ሶስት ጊዜ በሶስቶቹ ፊደል ሁላ ሶስት ጊዜ ሂሳብ ሂሳብ ሂሳብ ብለን መሰረትን ማለት ነው። እሺ በአራተኛው በአራተኛው ደግሞ በአራተኛው ደግሞ በአራተኛው ደግሞ ሀ ሀ ነው አይደል የሚለው ሀ ሀ ሀ ከዚያ ሀ ሳ ብ ሀ ሳ ብ ሀ ሳ ብ ብለን በሶስት ሁላ ሀሳብ ሀሳብ ብለን መሰረትን ማለት ነው። እሺ ከዛ በአምስተኛው ደግሞ በአምስተኛው ደግሞ በአምስተኛው ደግሞ ሄ የሚል ድምጽ ነው አደል ያለው። ሄ ሄ ሄ ሄ ከዚያ ሄደ ሄደ ሄደ ብለን መሰረትን ማለት ነው። ሄደ ሄደ ብለን መሰረትን ከዛ በስድስተኛው በስድስተኛው ደግሞ በስድስተኛው ደግሞ ህ የሚል ድምጽ ነው ያለው። ህ ህ ህ ሶስት ሁላ ከዚያ አሁንም ስንመሰረት ሕፃን ሕፃን ሕፃን ብለን በሶስቱ ሁላ ሕፃን ሕፃን ብለን መሰረትን ማለት ነው። እዛ በመጨረሻው ሆ ሚል ድምጽ ነው ያለው ሆ ሚል ድምጽ ነው ያለው ሆ ሚለው ሆ ሆ ሶስቱ ፊደል ሁላ እዛ ሆቴል፣ ሆቴል፣ ሆቴል ብለን መሰረትን ማለት ነው። መሰረትን ማለት ነው። ስለዚህ እናንተ ይህንን ከያዛችሁ እነዚህ ፊደሎች ሞግሸ የሚሆኑ ፊደሎች ከዚህ በኋላ አያስቸግሯችሁም። ከመጀመሪያው እስከ መጨረሻው ድረስ ብትከታተሉ ጀማሪ የሆናችሁ ተማሪዎች፣ ሀ ብላችሁ የምትጀምሩ በጣም ይጠቅማቸዋል። ይህ ቪዲዮ ተከታተሉት፣ ትጠቀሙበታላችሁ። ሞግሸ የሚሉትን ፊደሎች ተከታታይ፣ አሁን ዛሬ ሀን ፊደል ሰርቸላችኋለሁ፣ ቀጣይ ደግሞ እሰራላችኋለሁ። ቀጥላ ደግሞ አ ፊደል አለች፣ ፀ ፊደል አሉ። እነዚህ ሞግሸ የሚባሉ ፊደሎችን ስቴፕ በስቴፕ እሰራላችኋለሁ። ማለት ነው። እናንተ እየገባችሁ ትከታተላላችሁ። ዩቱብ ላይ ለበለጠ መረጃ ከዚህ ጋር ባስቀመጥ ነው። ስልክ ደውሉ፣ በውስጥ መስመር ተሎ ማወቅ መፈልጉ በቶሎ በቅርብ ቀን አማርኛ እንድታነቡ እናግዛችኋለን፣ እንረዳችኋለን። ደውሉልን፣ በኢሞ በቴሌግራም በዋትስአፕ እናስጠናለን። በቶሎ በቅርብ ወር አማርኛ ጥንቅቅ አርጋችሁ ማንበብ ትችላላችሁ። ይህን ይመስላ ማት ነው ዛሬ ጀላችሁ የመጣው ቪዲዮ። እናንተ ደግሞ ላይክ ያረጋችሁ አዲስ የሆናችሁ ሰብስክራይብ፣ ሸር ያደረጋችሁ ተከታተሉ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ሆኑ። ቻው